ዘፍጥረት ምዕራፍ 37 ያዕቆብ አባቱ በኖረበት በከነዓን ምድር ተቀመጠ። የያዕቆብ ትውልድ ታሪክ ይሄ ነው። ዮሴፍ የ17 ዓመት ወጣት በነበረ ጊዜ ከአባቱ ሚስቶች ከባላና ከዘልፋ ከተወለዱት ወንድሞቹ ጋር የአባቱን በጎችና ፍየሎች ይጠብቅ ነበረ። እርሱም ስለ ወንድሞቹ ድርጊት ለአባቱ መጥፎ ወሬ ይዞለት መጣ። እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበረ። በህብረ ቀለማት ያጌጠ እጀ ጠባብም አደረገለት። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፤ በቀን አንደበትም ሊያናግሩት አልቻሉ። ዮሴፍም ሕልም አለመ፤ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። እሱም እንዲህ አላቸው፦ ያየሁትን ሕልም ልንገራችሁ አድምጡኝ። እኛ ሁላችን በእርሻ ውስጥ ነዶ እናስር ነበረ። የኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተም ነዶዎች ዙሪያዋን ከበው ለእኔ ነዶ ሰገዱላት። ወንድሞቹም ለካስ በላያችን ለመንገሥ ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ሕልሙና ስለተናገረው ቃል ከፊት ይልቅ ጠሉት። እንደገናም ሌላ ህልም አለመ። ለወንድሞቹም እነሆ ሌላ ህልም አለምኩ ፀሐይና ጨረቃ አስራ አንድ ከዋክብት ሲሰግዱልኝ አየው ብሎ ነገራቸው። ሕልሙን ለአባቱና ለወንድሞቹ በነገራቸው ጊዜ አባቱ ይህ ያየኸው ሕልም ምንድን ነው? እኔና እናትህ ወንድሞችህም በፊት ወደ ምድር ተጎንብሰን በርግጥ ልንሰግድልህ ነው ሲል ገሠጸው። ወንድሞቹ ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ከዚህ በኋላ የዮሴፍ ወንድሞች የአባታቸውን በጎችና ፍየሎች ለማሰማራት ወደ ሴኬማ አካባቢ ሄዱ። እስራኤልም ዮሴፍን እንደምታውቀው ወንድሞችህ መንጎቹን በሴኬም አካባቢ አሰማርተዋል፣ በልተነስ ወደ እነርሱ ልላክህ አለው። ዮሴፍም ይሁን እሺ አለው። ያዕቆብም ሄደ ወንድሞችህ መንጎቹም ደህና መሆናቸውን አይተህ ወሪያቸውን አምጣልኝ አለው። ከኬብሮን ሸለቆም ወደ ሴኬም ላከው። ዮሴፍም ሴኬም በደረሰ ጊዜ ሜዳ ላይ ወዲያ ወዲህ ሲባዝን አንድ ሰው አግኝቶት ምን እየፈለግክ ነው? ሲል ጠየቀው። ዮሴፍም ወንድሞቼን እየፈለግኳቸው ነው፣ መንጎቻቸውን የት እንዳሰማሩ ልትነግረኝ ትችላለህ አለው። ሰውየውም ከዚህ ሄደዋል፣ ደግሞም ወደ ዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ከዚያም ዮሴፍ ወንድሞቹን ፍለጋ ሄደ፣ ዶታይን አቅራቢያም አገኛቸው። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት። ወደ ነበሩበትም ስፍራ ከመድረሱ በፊት ሊገሉት ተማከሩ። እነርሱም እንዲህ ተባባሉ፣ ያ ሕልም አላሚ መጣ። ኑ እንግደለውና ከጉድጓዶቹ በአንድ ውስጥ እንጣለው። ከዚያም ክፉ አውሬ ነጥቆ በላው እንላለን። እስቲ ሕልሞቹ ሲፈጸሙ እናያለን። ሮቤል ግን ይህንን ምክር ሲሰማ ከእጃቸው ሊያድነው ፈለገ። እንዲህም አለ፣ ሕይወቱ በእጃችን አትለፍ። የሰው ደም አታፍሱ። እዚህ ምድረ በዳ ጉድጓድ ውስጥ ጣሉት እንጂ እጃችሁን አታንሱበት። ሮቤል ይህን ያለው ሕይወቱን ከእጃቸው አትርፎ ወደ አባቱ ሊመልሰው አስቦ ነበረ። ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን በኅብረ ቀለማት ያጌጠች እጀ ጠባቡን ገፈፉት፤ ይዘውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። ምግባቸውን ለመብላት ተቀመጡ። አሻግረው ሲመለከቱም በገላአድ የሚመጡ እስማኤላውያን ነጋዴዎች የግመል ጓዝ አዩ። ነጋዴዎቹ ሽቶ፣ በለሳን፣ ከርቤ በግመሎቻቸው ጭነው ወደ ግብፅ የሚወርዱ ነበሩ። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን መግደልና አሟሟቱን መደበቅ ምን ይጠቅመናል? ከዚህ ይልቅ ለእስማኤላውያን ነጋዴዎች እንሽጠው፣ እጃችንን ግን በእርሱ ላይ አናንሳ። ምንም ቢሆን እኮ ወንድማችን ስጋችን ነው። ወንድሞቹም በሐሳቡ ተስማሙ። ምድያም ነጋዴዎች እነርሱ ዘንድ እንደደረሱ ወንድሞቹ ዮሴፍን ከጉድጓድ አውጥተው ለእስማኤላውያን በሀያ ጥሬ ብር ሸጡላቸው። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓዱ ተመልሶ ሲያይ ዮሴፍን በማጣቱ ልብሱን በሐዘን ቀደደ። ወደ ወንድሞቹ ተመልሶ ብላቴናው ጉድጓዱ ውስጥ የለም የታባቴ ልሂድ አለ። ከዚያም የዮሴፍን እጀ ጠባብ ወሰዱ። አንድ ፍየልም አርደው እጀ ጠባቡን በደሙ ነከሩት። በኅብረ ቀለማት ያጌጠችውን እጀ ጠባብ ወደ አባታቸው ወስደው ይህን ወድቆ አገኘ ነው የልጅህ እጀ ጠባብ መሆኑን አለመሆኑን እስቲ እየው አሉት። እርሱም ልብሱን አውቆት ይህማ የልጄ እጀ ጠባብ ነው፣ ክፉ አውሬ በልቶታል፣ በእርግጥ ዮሴፍ ተቦጫጭቋል አለ። ከዚህ በኋላ ያዕቆብ ልብሱን ቀደደ፣ ማቅም ለብሶ ስለ ልጁ ብዙ ቀን አለቀሰ። ወንዶችና ሴቶች ልጆችም ሁሉ ሊያጽናኑት መጡ። እርሱ ግን ሊጽናና ባለመቻሉ በሐዘን እንደተኮራመጥኩ ልጄ ወዳለበት መቃብር ወርዳለሁ አለ፤ ስለ ልጁም አለቀሰ። በዚህ ጊዜ የምድያም ነጋዴዎች ዮሴፍን ወደ ግብፅ ወስደው ከፈርዖን ሹማምንት አንዱ ለነበረው ለዘበኞች አለቃ ለጲጢፋራ ሸጡት። ዘፍጥረት ምዕራፍ 38 በዚያም ወራት ይሁዳ ከወንድሞቹ ተለይቶ ኤራስ ወደተባለ አዶላማዊው ሰው ወረደ። እርሱም ዘንድ ለመኖር ቤቱ ገባ። እዚያም ሳለ ይሁዳ የከነዓናዊውን የሴዋንን ሴት ልጅ አየ። እሷንም አግብቷት አብሮተኛ እሷም ጸንሳ ወንድ ልጅ ወለደችለት፤ ስሙም ኤር ተባለ። እንደገናም ጸንሳ ወንድ ልጅ ወለደች፤ ስሙንም አውናን አለችው። አሁንም ደግማ ወንድ ልጅ ወለደች፤ ስሙንም ሴሎም ብላ አወጣችለት። እርሱንም የወለደችው ከዚብ በተባለ ቦታ ነበረ። ይሁዳ የበኩር ልጁን ኤርን ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር ግን በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው። በዚህ ጊዜ ይሁዳ አውናንን፣ ዋርሳው እንደ መሆንህ ከወንድም ሚስት ጋር ሩካቤ ሥጋ በመፈጸም የወንድም ስም የሚያስጠራለት ዘር ተካለት አለው። አውናን ግን የሚወለደው ልጅ የእርሱን ስም የሚያስጠራ እንደማይሆን ስላወቀ ከወንድሙ ሚስት ጋር ሩካቤ ሥጋ በፈጸመ ቁጥር የወንድሙን ስም የሚያስጠራ ልጅ እንዳይወለድ ዘሩን በምድር ላይ ያፈስ ነበረ። ይህም በእግዚአብሔር ፊት ክፉ አድራጎት ሆኖ ስለተገኘ እርሱንም እግዚአብሔር በሞት ቀሰፈው። ከዚያም ይሁዳ ምራቱን ትዕማርን፣ ልጄ ሴሎም ለአካለ መጠን እስኪደርስ ድረስ ወደ አባትሽ ቤት ሄደሽ መበለት ሆነሽ ብትኖር ይሻላል አላት። ይህን ያለውም ሴሎም እንደ ወንድሞቹ ተቀስፎ ይሞትብኛል ብሎ ስለሰጋ ነበረ። ትዕማርም እንዳላት ሄደች፣ በአባቷ ቤት ተቀመጠች። ከብዙ ጊዜ በኋላ የሹአ ልጅ የይሁዳ ሚስት ሞተች። ይሁዳ ከሐዘኑ ከተጽናና በኋላ ከአዶለማዊው ከሂራ ጋራ የበጎችን ጠጉር የሚሸልቱ ሰዎች ወዳሉበት ወደ ተምና ሄደ። ሰዎቹም ለትዕማር አማትሽ የበጎቹን ጠጉር ወደሚሸልቱ ሰዎች ዘንድ ወደ ተምና እየሄደ ነው አሏት። ይህን እንደሰማች የመበለትነት ልብሷን አውልቃ ማንነቷ እንዳይታወቅ ፊቷን በሻሽ ተከናንባ ወደ ተምና በሚወስደው መንገድ ዳር ባለች ኤናይም በተባለች ከተማ መግቢያ ላይ ተቀመጠች። ይህን ያደረገችው ሴሎም ለአካለ መጠን ቢደርስም እርሷን እንዲያገባት አባቱ አለመፈለጉን ስላወቀች ነው። ፊቷ በሻሽ ተሸፋፍኖ ሲያያት ይሁዳ ዝሙት አዳሪ መሰለችው። ምራቱ መሆኗን ባለማወቁ እርሷ ወዳለችበት ወደ መንደሩ ዳር ጠጋ ብሎ እባክሽ አብሬሽ ልተኛ አላት። እርሷም አብሬ ብተኛ ምን ትሰጠኛለህ ብላ ጠየቀችው። ከመንጋዬ መካከል አንድ የፍየል ጠቦት እልክልሻለሁ አላት። እርሷም መልሳ ጠቦቱን እስክትልክልኝ ድረስ ምን መያዣ ትሰጠኛለህ ብላ ጠየቀችው። ታዲያ ምን መያዣ ልስጥሽ አላት። እርሷም የማህተብ ቀለበትህን ከነማሰሪያው እንደዚሁም ይህንን በትር ስጠኝ አለችው። የጠየቀችውን ሁሉ ሰጣትና አብሯት ተኛ፣ ሷም ፀነሰች። ከዚያም ወደ መኖሪያ ተመልሳ ሻሿን አውልቃ እንደ ወትሯዋ የመበለት ልብሷን ለበሰች። ይሁዳ በመያዣ ስም የሰጣትን ዕቃዎች ለማስመለስ የፍየሉን ጠቦት በአዶላማዊው ወዳጁ እጅ ላከለት። መልእክተኛው ግን ሴትኛዋን ሊያገኛት አልቻለም። በኤናም ከተማ መግቢያ ከመንገዱ ዳር የነበረች ያቺ ዝሙት አዳሪ የት ደረሰች? ሲል ጠየቃቸው። ሰዎችም በዚህ አካባቢ እረምንም ዝሙት አዳሪ ታይታ አትታወቅም አሉት። መልእክተኛውም ወደ ይሁዳ ተመልሶ ሴቲቱን ላገኛት አልቻልኩም፣ ነዋሪዎቹም በዚህ አካባቢ እንደዚች ያለች ዝሙት አዳሪ የለችም አሉኝ ብሎ ነገረው። ይሁዳም እንግዲህ መያዣውን እንደያዘች ጥቅር፣ አለዚያ መሳቂያ እንሆናለን። ለነገሩማ ይህን ፍየል ላኩ። አንተም ፈልጋ አላገኛትም አለ። ከሶስት ወር ያህል በኋላ ምራት ትዕማር ዘማዊ ሆናለች፣ ከዚህም የተነሳ አርግዛለች ተብሎ ለይሁዳ ተነገረው። ይሁዳም አውጧዋትና በእሳት ተቃጥላ ትሙት አለ። እሷም ተይዛ በምትወሰድበት ጊዜ ለአማቷ እኔ ያረገዝኩት የእነዚህን ዕቃዎች ባለቤት ከሆነ ሰው ነው ስትላከችበት ደግሞም የማኅተቡ ቀለበት ከነማን ጠልጠያውና በትሩ የማን እንደሆነ እስቲ ተመልከት አለችው። ይሁዳም ዕቃዎቹን አውቆ ልጄ ሴሎም እንዲያገባት ባለማድረጌ እርሷ ከኔ ይልቅ ትክክል ናት አለ። ከዚያ በኋላ ከእርሷ ጋር አልተኛም። የመውለጇ ጊዜ እንደደረሰም ጽንሷ መንታ መሆኑ ታወቀ። በምትወልድበት ጊዜ አንደኛው እጁን አወጣ አዋላጅቱም የኛው መጀመሪያ ወጣ ስትል በእጁ ላይ ቀይ ክር አሰረችለት። ነገር ግን እጁን መልሶ ሲያስገባ ወንድሙ ተወለደ። አዋላጂቱም አንተ እንዴት ጥሰ ወጣ አለች። ከዚያም ስሙ ፋሬስ ተባለ። ከዚያ በኋላ እጁ ላይ ቀይ ክር የታሰረለት ወንድሙ ተወለደ፤ ስሙም ዛራ ተባለ። ዘፍጥረት ምዕራፍ 39 በዚህ ጊዜ ዮሴፍ ወደ ግብፅ ተወስዶ ነበረ ከፈርዖን ሹማምንት አንዱ የሆነው የዘበኞች አለቃ ግብፃዊው ጲጢፋራ ወደዚያ ከወሰዱት ከእስማኤላውያን ነጋዴዎች እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ኑሮው ተቃናለት። እርሱም በግብፃዊው አሳዳሪው ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ሥራውም ሁሉ እንዳከናወንለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስ አገኘ፣ የቅርብ አገልጋዩም ሆነ። ጲጢፋራም በቤቱ ላይ ሾመው። ያለውንም ሀብት ሁሉ በኃላፊነት ሰጠው። ዮሴፍ በጲጢፋራ ቤትና ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃዊውን ቤት ባረከ። የእግዚአብሔርን በረከት በግቢውም በውጭውም ባለው የጲጢፋራ ሀብት ንብረት ሁሉ ላይ ሆነ። ስለዚህ ጲጢፋራ ባለው ሁሉ ላይ ሥልጣን ሰጠው። የቀረበለትንም ከመመገብ በስተቀር ማናቸውንም ጉዳይ በዮሴፍ ላይ ጥሎ ነበረ። ዮሴፍ ጥሩ ቁመና ያለው እና መልከ መልካም ነበረ። እያደረም የጌታው ሚስት አይኗን ጣለችበት። አፋውጥታም አብረሃኝተኛ አለችው እርሱ ግን ፈቃደኛ አልሆነም። እንዲህም አላት ጌታዬ ያለውን ሁሉ በኃላፊነት ስለሰጠኝ በቤት ውስጥ ስላለው ሁሉ ምንም የሚያውቀው ነገር የለም። በዚህ ቤት ላይ ከእኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው ያሁን ሚስቱ ስለሆንሽ ነው። ታዲያ እኔ ይህን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሠራለሁ? ምንም እንኳን ዮሴፍ በየቀኑ ብትጎተጉተውም አልሰማትም። ከእርሷ ጋር መተኛቱ ይቅርና አብሯትም መሆን አልፈቀደም። አንድ ቀን ዮሴፍ የዕለት ተግባሩን ለማከናወን ወደ ቤት ገባ። ከቤቱ አገልጋዮችም አንድም ሰው በቤት ውስጥ አልነበረም። እርሷም ልብሱን ጨምድዳ ይዛ በል አብረኸኝ ተኛ አለችው። እሱ ግን ልብሱን እጇ ላይ ጥሎ ሸሽቶ ከቤት ወጣ። እርሷም ልብሱን እጇ ላይ ጥሎ ሸሽቶ መውጣቱን ባየች ጊዜ የቤት አገልጋዮችን ጠራች፣ እንዲህ አለቻቸው። አያችሁ ለካስ የሄብራዊ የመጣው መሳለቂያ ሊያደርገን ኖሯል። እዚህ ድረስ ሰተት ብሎ ገብቶ ካልተኛው ሻለኝ፣ እኔም ጩኸቴን ለቀቅሁት። ለእርዳታ መጮሄን ሲሰማ ልብሱን ከአጠገቤ ጥሎ ሸሽቶ ከቤት ወጣ። ጌታውም ወደ ቤት እስኪመለስ ድረስ ልብሱን አጠገቧ ቆየችው። ታሪኩንም እንዲህ ስትል ነገረችው። አንተ ያመጣኸው ዕብራዊ ባርያ መሳቂያ ሊያደርገን ወዳለሁበት ሰተት ብሎ ገባ። ታዲያ እኔ ድረሱልኝ ብዬ ስጮህ ልብሱን አጠገቤ ጥሎ ሸሽቶ ወጣ። ጌታውም ባርያ እንዲህ አደረገኝ ብላ ሚስቱ የነገረችውን ታሪክ ሲሰማ ተቆጣ። ጌታውም ዮሴፍን ወስዶ የንጉሥ እስረኞች ወደ ተጋዙበት እስር ቤት አስገባው። ይሁን እንጂ ዮሴፍ እዚያ እስር ቤት ባለበት ጊዜ ሁሉ እግዚአብሔር ከርሱ ጋር ነበረ፣ ቸርነቱንም አበዛለት፣ በወይን አዛዡ ዘንድ ሞገስን ሰጠው። ስለዚህ የወይን አዛዡ ዮሴፍን የእስረኞች ሁሉ አለቃ አደረገው፣ በእስር ቤቱ ላለው ነገር ሁሉ ኃላፊ ሆነ። እግዚአብሔር ከዮሴፍ ጋር ሆኖ ስራውን ሁሉ ያሳካለ ስለነበረ የወይን ቤት አዛዡ በዮሴፍ ኃላፊነት ስር ስላለው ስለ ማንኛውም ጉዳይ ሐሳብ አይገባውም ነበረ። ዘፍጥረት ምራፍ አርባ ከዚህ በኋላ የግብፅ ንጉሥ የመጠጥ አሳላፊና የእንጀራ ቤቱ ጌታቸውን የግብፅ ንጉሥን በደሉት ፈርዖንም በመጠጥ አሳላፊዎቹ አለቃና በእንጀራ ቤቱ አዛዥ በሁለቱ ሹማምንት ላይ ክፉኛ ተቆጣ። በዘበኞች አለቃ ቤት ወዳለው ዮሴፍ ወደ ተጋዘበት እስር ቤት አስገባቸው። የዘበኞቹም አለቃ እስረኞቹን ለዮሴፍ አስረከባቸው። ዮሴፍም በሚያስፈልጋቸው ይረዳቸው ነበረ። እስር ቤት ገብተው ጥቂት እንደቆዩም ታስረው የነበሩት የግብፅ የንጉሡ የመጠጥ አሳላፊዎች አለቃና የእንጀራ ቤቱ አዛዥ በአንድ ሌሊት የየራሳቸውን ሕልም አዩ። የሁለቱም ሕልም ለየራሱ የተለየ ፍቺ ነበረው። በማግስቱ ጠዋት ዮሴፍ ወደ እነርሱ ሲገባ ተክዘው አገኛቸው። ስለዚህም ምን ነው ዛሬስ ፊታችሁ ላይ ሐዘን ይነበባል? በማለት አብረውት በጌታው ግቢ የታሰሩትን የፈርዖንን ሹማምን ጠየቃቸው። እነርሱም ሁለታችንም ህልም አየን፣ ነገር ግን የሚተረጉምልን ሰው አጣን ሲሉ መለሱለት። ዮሴፍም ሁልጊዜስ ቢሆን የህልም ትርጓሜ ከእግዚአብሔር የሚገኝ አይደለምን እስቲ አያችሁትን ህልም ንገሩኝ አላቸው። ስለዚህ የመጠጥ አሳላፊዎቹ አለቃ እንዲህ ሲል ህልሙን ለዮሴፍ ነገረው። ከፊት ለፊቴ አንዲት የወይን ተክል አየው። ተክሏም ሶስት ሐረጎች ነበሯት። ወዲያው አቆጥቁጣ አበበች፣ ዘለላዎቿም ተንዠርግገው በሰሉ። የፈርዖን ጽዋ ይዤ ነበረ። የወይኑም ፍሬ ለቅሜ በጽዋ ውስጥ ጨምቄ ጽዋውን በእጁ ሰጠውት። ዮሴፍም እንዲህ አለው፣ እንግዲህ የህልሙ ትርጓሜ ነው። ሶስቱ ሐረግ ሶስቱ ቀን ነው። በሶስቱ ቀን ውስጥ ፈርዖን ከእስር ቤት ያወጣሃል፣ ወደ ቀድሞ ሹመት ይመልሰሃል። በፊት የመጠጥ አሳላፊ በነበርክበት ጊዜ ታደርግ እንደነበርከው ሁሉ የፈርዖንን ጽዋ በእጁ ትሰጠው አለ። እንግዲህ በጎ ነገር በገጠመ ጊዜ እኔን አስበህ ቸርነት አድርግልኝ፣ ስለ እኔም ለፈርዖን ንገርልኝ፣ ከዚህ እስር ቤት አስወጣኝ። ከዕብራውያን ምድር ወደዚህ የመጣውት በአፈና ነው። አሁንም ቢሆን እስር ቤት የተጣልኩት አንዳች ጥፋት ኖሮብኝ አይደለም። የእንጀራ ቤት አዛዡም ለመጠጥ አሳላፊዎች አለቃ ህልም የተሰጠውን ፍቺ ደስ የሚያሰኝ መሆኑን ሲሰማ የራሱን ህልም ለዮሴፍ እንዲህ ሲል ነገረው እኔም ደግሞ ህልም አይቻሉ። ሶስት መሶቦች በራሴ ላይ ተሸክሜ ነበረ። በላይኛው መሶብ ውስጥ ለፈርዖን የተዘጋጀ የተለያየ ምግብ ነበረበት። ወፎችም ራሴ ላይ ካለው መሶብ ይበሉ ነበረ። ዮሴፍ እንዲህ ሲል መለሰለት የህልሙ ፍቺ ነው። ሶስቱ መሶብ ሶስት ቀን ነው። በሦስት ቀን ውስጥ ፈርዖን ከእስር ቤት ያወጣሃል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ስጋህን ይበሉታል። በሦስተኛው ቀን የፈርዖን የልደት ባህል ነበረ፣ ለሹማምንቱ ሁሉ ግብር አበላ። በዚያኑ ዕለት የመጠጥ አሳላፊዎችን አለቃና የእንጀራ ቤት አዛዡን ሹማምንት ካሉበት ከእስር ቤት አወጣቸው። የመጠጥ አሳላፊዎቹን አለቃ ወደ ቀድሞ ሹመት መለሰው። እሱም እንደ ቀድሞ ጽዋውን ለፈርዖን በእጁ ይሰጠው ጀመረ። እንጀራ ቤት አዛዡን ግን ልክ ዮሴፍ እንደ ተረጎመላቸው ሰቀለው። የሆኖ ሆኖ የመጠጥ አሳላፊዎች አለቃ ዮሴፍን አላስታወሰውም፣ ረሳው።